ጨረቃዎች መጡላችሁ ማለት ነው እንግዲህ ሀይሚና ብሩክ መኪናውን እያሽከረከረ ወደ ቤተክርስቲያን እየሄዱ እስኪ ሀይሚና ውራ እንግዲህ በዚህ መልኩ መጥተዋል ማለት ነው። እንግዲህ ውራ መኪናውን አዲሱን መኪና እያሽከረከረ ከቅመም ዋጋ ቸርች እየሄዱ ነው። እንግዲህ እንኳን ያደረሳቸው ዛሬ ሰባት መድኃኒዓለም ነው፣ እና ያው መዝሙር ስለማያልፍ ነው ያጠፋሁት። በጣም ከርታ አያልፍም፣ ዩቱብ ከባድ ነው፣ ስለማያሰልፈው ነው ያጠፋሁት። እና ያው ለእናንተ ለማሳየት አጭር ቪዲዮ ስለሰራው ለዛ ነው። ዋው ደስ ይላል፣ በጣም ስለታቸው ሰመረ። ስለታቸውን ሊያስገቡ ዛሬ እንግዲህ ሀይሚና ቡራ መጥተዋል ማለት ነው እጅግ በጣም ደስ በሚል ሁኔታ ቦራ እንግዲህ መኪና እያሽከረከረ ማለት ነው አዲሱን መኪና እንግዲህ ስለታቸውም ስለሰመረ ቤተክርስቲያን እየሄዱ ዛሬ እንኳን አደረሳችሁ። ሀያ ሰባት መድኃኒዓለም ነው እና በጣም ደስ ይላል። እንግዲህ እንኳን ደስ አላችሁ የእኛ ውዶች ለዚህ ላበቃችሁ ማለት ነው እና የእኛ ጨረቃዎች ጀግና ናችሁ። የምር ደስ የሚል መዝሙር እየሰሙ እንግዲህ ወደ ቤተክርስቲያን እየሄዱ ወራ ና እያሽከረከረ አጭር ቪዲዮ ለቀዋል ማለት ነው። ዛሬ እንግዲህ በሀይሚ ቤት ይመጣሉ ብዬ አስባለሁ እና እንጣብቃቸዋለን በጉጉት ማለት ነው። ሀይሚ እንግዲህ ደግሞ አንድ የሚያስቅ የሚያስገርምም ጥቅስ ለቃለች ማለት ነው እና ሀይምዬ ይሄ እኮ ያለ ነው፣ የምሬን ነው የምልሽ። እና ይኸው እንግዲህ አሁንም ቢሆን ታጋሽ መሆን ነው። ገና ብዙ ነገር መድረስ መሄድም ስላለባችሁ ከዚህ በላይም ትግስት ያስፈልጋል ሀይምዬ ማለት ነው። እና ጥቅሶ አስቆኛል። የምሬ ይሄ ሀቅ እኮ ነው፣ ያለ ነው፣ ምንም ጥርጥር የለውም። እና ሲሄዱም ሲመጣ ነው። እና ከባድ ነው እንግዲህ እኛ የኢትዮጵያ ሕዝብ ስንባል ማለት ነው እና ብቻ ዛሬ እንግዲህ ደስ ይላል፣ በጣም ደስ ይላል። እስኪ እንዲያው መንፈሳዊ ቦታ እንደዚህ ቤተክርስቲያን ስትሄዱ ደግሞ ሁለታችሁ ማለት ነው እና አላደለ የምትገቡት ቃል ይኖራል ብዬ አስባለሁ። ለራሳችሁ ማለት ነውና የምሬን ነው የምላችሁ ለስኬት ብቻ ሳይሆን ደግሞ አላደለ እናንተ ጋር የሚያስተሳስራችሁ ነገር አንድ እንደሆናችሁ እናውቃለንና ቡራ እንግዲህ በቅርቡ አዲስ ነገር አለ ብሏል። ብዙዎቻችሁ ምንድን ነው እያላችሁ ነበር ቤት ይመስለኛል። እኔ የምሬ ነው ምላችሁ እንግዲህ ከሁለቱ አስፈላጊዎች አንዱን አድርገዋል። ቤት ነው ብዬ የምገምተው ማለት ነው። ምክንያቱም የሚያስፈልጋቸው ትልቁ ነገር አንድ ላይም እንዲያኖራቸው ወይም አንድ ላይ መኖር የሚቻለው ያው ቤት ሲኖር ነው እና በእርግጥ ቤት ተከራይቶ መኖር ይቻላል። ግን ደግሞ አብሮ ለመኖር የሆኑ ነገሮችን ማደራጀት፣ ማዘጋጀት፣ ማሟላት ስላለባቸው ያው እነሱ አሁን ላይ አብረው መኖር አይችሉም። ምክንያቱም አልተጋቡም እና ቢያንስ እስከሚጋቡ ድረስ ደግሞ ቤትና መኪና ማዘንትን ማሟላት አለባቸው። መኪናውን አሟሉ። አሁን የሚቀረው ቤት ይመስላል። ምን ይሆን እያላችሁ ስለጠየቃችሁ ትናንትና በሚፍታ ቤት በቅርቡ የሆነ ሰርፕራይስ አለ ታፍተፍ ብለን ከእግዚአብሔር ጋር ብቻ እናንተ በጸሎት አግዝን ብለን ብዙዎቻችሁም ሱፐር ማርኬት ነው እያላችሁ ነው። ብቻ ሰው የተሰማውን አስተያየት እየሰጠ ይገኛል። እኔ ግን ከሱፐር ማርኬቱ ቤት ነው የሚመስለኝ የምሪ ሙላቸው እና መሰረታዊ ነገር ዋናው እሱ ስለሆነ ሆነ ቡራና ሀይሚ ጋም ያለው እሱ ነው። ሁለቱ ወቅዳቸው እነሱ ናቸው አሁን ላይ ማለት ነው። እና የሰው ልጅ በእርግጥ ፍላጎቱ ምንም ገደብ የለውም። ግን ቢሆንም ኢምፖርታንት የተባሉትን ነገር እያሟሉ ይገኛሉ ማለት ነው። ሌላም ነገር እንጠብቃለን። ከመኪና ከቤትም በላይ የእናንተ የሁለታችሁን ነገር ፍቅረኛሞች እንደሆናችሁ በግልጽ እናቃለን፣ ግን ደግሞ ሌላም ነገር እንጠብቃለን። የምር በጣም ማለት ነው። ከቡራ የምንጠብቀው በጣም በጉጉት የምንጠብቀው አለን። አናስጨንቀውም፣ ግን ነገሮች ቀስ በቀስ ይሆናሉ በሚለው እኛም አለን ማለት ነው፣ እና እሱ ነው ዋናው ትልቁ ነገር ከምንም በላይ እና ቤት መኪና ገዛችሁ። ሲቀጥል በጣም ትልቅ ነገር ነው የምንጠብቀው ለሀይሚ እንዲያደርግላት ማለት ነው። ቡራ አሁን ይሄ ሰርፕራይዝ ምናምን አይደለም፣ የምሬን ነው የምምላችሁ። ሁለት መቶ ሺህ ስትገባ የሚያደርግላት ሰርፕራይዝ አይደለም፣ ሌላ ሌላ በቃ ማለት ቡራ ለሀይሚ የሚያደርግላት የሁለታቸው ዘላቂ ነገር አለው፣ ግን በቃ አለ አይደለም፣ በቃ ያን ነገር እንዲያደርግላት የሁላችንም ምኞታችን ነው። እሱ እንግዲህ ጊዜው ሲደርስ ይሆናል ማለት ነው። እነሱ ቀስ በቀስ ነገሮችን እያሟሉ እራሳቸው እየሄዱ ነው። እኛ እናስጨነቃቸውም እኛ በቃ በሚሰራው ቪዲዮ በሚሰሩት ቪዲዮ ብቻ አስተያየት እየሰጠን ነው የምንሄደው ማለት ነው። ውድ ቤተሰቦች በጣም ይቅርታ ሰላም አላልኳቸው እና ሰላም ሰላም፣ ቤተሰቦች እንደት ናቸዋለን? እንግዲህ ጾም፣ የኛ ጾም እየተዳረሰ ነው። አይዞን፣ በርቱ፣ በርቱ፣ በርቱ። ተዳርሰናል ማለት ነው። እና ጾሙን ደግሞ የበረከት ያድርግልን። እንግዲህ የተዳረስን ነው ማለት ነው። ውድ ቤተሰቦች እኔንም ስለምታበረታቱ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። የጨረቃ ቤተሰቦች እና ሀይሚ ነቡራን ብቻ አይደለም። ለእኛም ለትንንሽ ዩቱበሮች በጣም እኔ እንጃ። የምሬን ነው ምላችሁ። ቪዲዮ ትናለ ቀን ትናንት እንኳን መምጣት ባይችሉ ዛሬ መጥተው ላይክ አድርገው የሆነ ኮመንት ጽፎ ይሄዳሉ እና እኔ ቃል የለኝም ለእናንተ። የምሬን ነው ምላችሁ እና በጣም ነው የማመሰግነው። ሲቀጥል እንግዲህ ደግሞ ስለ ሀይሚ ቻናልም አንዳንድ ነገር እያላችሁ ነበርና የሀይሚ ቻናል ትን አይንቀሳቀስም እያላችሁ ነው። መቶ ሰማኒያ ሺህ ገብታለች አሁን እንግዲህ እየተወሰነ ነው የሚቀራትና በቃ ማለት ዳና ዳና ቪዲዮዎችን በሷ እንዲሰሩ ማድረግ ነው ማለት፣ ሁለታቸው ሲሰሩ በቃ አሪፍ አሪፍ የሚታዩ ቪዲዮቹ በሷ እንዲጫኑ ማድረግ እዛ በቃ ይታያል። ያው ሲቀጥል ደግሞ ሀይሚ ለኮመንታተሮች መልስ አለመስጠት ነው ያለባት ማለት ሁሉንም ነገር ተናግራ ሁሉንም ነገር በግልጽ በዝርዝር ለሁሉም መልስ ሰጥታ አይሆንም እንደዚያ ከሆነ ከባድ ነው። ምክንያቱም ቪዲዮዋን እያዩ ስላልሆነ ማለት ነው እና ለማንም ነገር መልስ እንዳትሰጥ እንግዲህ ብዙዎቻችን ብለናል። አስተያየት እየሰጠ ብየሰጠናት ነው። እና ደግሞ አሪፍ አሪፍ ቪዲዮዎቹ ከተጫኑ በቅርብ ቀን ሁለት መቶ ሺ ትገባለች ማለት ነው። እና እንግዲህ እግዚአብሔር ይባርከው ያለውን ይባርከው። ተመስገን ነው ባለው ላይ ተመስገን ስንል ደግሞ ይጨመርልናል ነው እና አሪፍ እየሄዱ አሁን ሁለታችሁ አንድ ናቸው። የቡራ ማለት የሀይሚ ነው፣ የሀይሚ ማለት የቡራ ነው። ና ትናንትና ላይ ላይ ገብተው አይታችኋል አይደለ? ሀይሚ ኮንግራል በለውልያለች ነበርና ነበር ለቡራ እዚያ ውስጥ ያለው ተመልካች ማለት ነው እና እንዴ፣ የሁለታችሁም እኮ ንብረት ነው ምናምን ምናምን እያሉ ነበር እና ትክክል ነው። ቡራም ብለዋል ቅመሟ የኔና የንች እኮ ነው። የኔ ብቻ የሚባል ነገር የለም የጋራ ንብረታችን